መልከ ልደት ለማርያም የሰማይና የምድር ንግስት የአዳም ተስፋ ነሽ ድንግል እመቤቴ ሆይ፣ ድንግል ማርያም ሆይ ዙፋኑን በላይ በሰማይ ለዘረጋ ለልዑል እግዚአብሔር ምስጋና በማቀርብበት ገንዘብ ለአንችም ለልደትሽ መታሰቢያ ልዩ ዝማሬን አቀርብልሽ ዘንድ አይነ ልቦናዬን ግለጭልኝ፣ ለወዳጅሽ ቅድቅ ሲሆም ያታ ያታሰበውን ያልታሰበውን በጎን እድል እንደከፈልሽው ለእኔም ለአገልጋይሽ ለሁለት ተሚካኤል መልካሙን የእድል ስጦታ አበርክችልኝ። ለዝክራ ስምኬ የገነት አዋ ፍጻድቃን በክንፈረዴትሽ የተጠለሉብሽ ብሽ የሔዋን መድኃኒት፣ መቤቴ ድንግል ማርያም ሆይ ልዩ የባለሟልነት ክብር ላለው ስም አጠራርሽና የንጉስ የንጉሥ ሰለሞንን ስነ ባህሪ ለተከተለ የራስ ፀጉርሽም ሰላምታ ይገባል። የልደትሽን ክብር ሁሉ እነግር ዘንድ የደጋጎቹ የሐዋርያት ጸጋ በኔ ላይ ይጠር። ለርእስ ቄም የባህሪያችን መመኪያ መብርሃን መቤቴ ቅድስት ድንግል ማርያም ሆይ በእርስ ፈጣሪ ለተመሰለ ራስሽና በብርሃን ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽን ሰላምታ ይገባል። የልደትሽን ስነ ጸዳል ሰማይ ሰማያትን አበራ። ምስጋናው መላ ዓለምን ገዛ ለቀራ ንብትኬ የመጥምቁ መለኮት ቅዱስ መመኪያ ወላዲት አምላክ መቤቴ ቅድስተ ድንግል ማርያም ሆይ የቅንድቦችሽና የብሩህ መብረቅ መሳከው ለሆኑ ይገባል። አንቺ ከመውለድሽ አስቀድሞ ባለው ዘመን ብሉይ ሁሉ እጅግ ሰልጥኖ የነበረ ጥላታችን ዳቢሎስ በአንቺ አሜን፣ አሜን፣ አሜን በሆናቸው ኔዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላክ፣ አሜን። መልከ ልደታ ለማርያም የሰማይና የምድር ንግስት የአዳም ተስፋ ነጽ ድንግል መቤቴ ሆይ፣ ድንግል ማርያም ሆይ ዙፋኑን በላይ በሰማይ ለዘረጋ ለልዑል እግዚአብሔር ምስጋና በማቀርብበት ገንዘብ ለአንቺም ለልደትሽ መታሰቢያ ልዩ ዝማሬን አቀርብልሽ ዘንድ አይነ ልቦና ይንግለጭልኝ። ለወዳጅሽ ቅድቅ ያታ ያታሰበውን ያልታሰበውን በጎን እድል እንደከፈልሽው፣ ለእኔም ለአገልጋይሽ ለሁለት ተሚካኤል መልካሙን የእድል ስጦታ አበርክችልኝ። ለዝክራ ስምኬ የገነት አዕዋፍ ጻድቃን በክንፈ ረድኤትሽ የተጠለሉብሽ የሔዋን መድኃኒት እመቤቴ ድንግል ማርያም ሆይ፣ ልዩ የባለሟልነት ክብር ላለው ስም አጠራርሽና የንጉሥ ሰለሞንን ስነ ባህሪ ለተከተለ የራስ ፀጉርሽም ሰላምታ ይገባል። የልደትሽን ክብር ሁሉ እነግር ዘንድ የደጋጎቹ የሐዋርያት ጸጋ በእኔ ላይ እንዲደርስ ለርእስቄም የባህርያችን መመኪያ መብራ ቤት የቅድስት ድንግል ማርያም ሆይ በእርስ ፈጣሪ ለተመሰለ ራስሽና በብርሃን ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽን ሰላምታ ይገባል። የልደትሽን ስነሰዳብ ሰማይ ሰማያትን አበራ፣ ምስጋናውም መላ ዓለምን ገዛ። ለጠራ ንብትከ የመጥምቁ መለኮት ቅዱስ መመኪያ ወላዲት አምላክ መቤቴ ቅድስተ ድንግል ማርያም ሆይ የህይወትና የድቅ መፍለቂያ ለሆኑት ቅንድቦችሽና የብሩህ መብረቅ መሳከው ለሆኑ ሁለቱ አይኖችሽም ሰላምታ ይገባል። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በረት የተመረጡ እረኞች ምስጋና እንዳቀረቡ ሁሉ እነሆ እኛም በአንቺ የልደትሽ ቀን እየተደሰትን እንዘምራለን። ለአእዛኒከ እግዚአብሔር የመረቀው ከነቢዩ ንጉሥ ዳዊት ዘራ የተገኘሽ የአሚናዳብ ዳብ የብር ሰረገላው ምሳሌ እመቤት የቅድስት ድንግል ማርያም ሆይ፣ መልካም የምስራች ዜና ተቀባይ ለሆኑ ጆሮችሽ እና የደም ግባታቸው ለሚያንጸባርቅ ቅዱሳን ጉንጮችሽም ሰላምታ ይገባል። እንደ ወርቅ የተጠራ የከበረ ልደትሽ ለሰው ልጆች ሁሉ የችግራቸው ማስወገጃ ነው። ለአይና አፍሪካ ቅዱስ ኤፍሬም አንቺን ከመውደዱ የተነሳ ለምስጋና ታጥቆ እጅ ነስቶ ያመሰግነሽ እመቤቴ ቅድስተ ድንግል ማርያም ሆይ በዓለም ላይ ያሉ ደጋጎች፣ ካህናት መስዋዕት ለሚያሸቱት ቅዱሳን አፍንጮች፣ አፍንጫዎችሽ ሰላምታ ይገባል። የልደትሽ ኃይል መርገም ስጋን መርገመ ነፍስን አጠፋ ከሚወዱሽም ሁሉ ላይ ህማም ስጋን ህማም ነፍስን። አስወገደ። ለከናፈረከ በመዓዛ በማዕዛ መንፈስ ቅዱስ እየጣፈጠ እና በንጽህና በቅድስና የሰመረ ሽቶን የመላሽ የድናግል መመኪያ የጸሐይ የጻድቅ ኢየሱስ ክርስቶስ እናቱ መቤት የቅድስት ድንግል ማርያም የትዕግስት ወርቅ መዝገብትን ለተመሉ ንዕዷን ክቡራን ከናፍሮችሽና የእግዚአብሔርን ምስጋናው ለሚያፈልቅ ቅዱስ አንደበትሽም ሰላምታ ይገባል። የከበረ ልደትሽን እግዚአብሔር በአዲስ የጸጋ ኃይል መንፈስ አክብሮታል። ለአስናኒከ በቅድስና በንጽህና የኖር ሽመቤት የቅድስተ ድንግል ማርያም ሆይ በብሩህ ስነ ሰረጋዊ ለተዋቡና ጽድዋነ ባህሪ ለሚሆኑ ቅዱሳንት ጥርሶችሽና በማስተዋል እና በልዩ ጥበብ ለሚናገር አንድ በትሽ ሰላምታ ይገባል። የአንቺን መወለድ በሽተኛውን ከደዌ የሚፈውስ እርጅናንም ወደ ወጣትነት የሚለውጥ ነው። ለቃሊ ከየመሲሁ የመሲሁ እግዚአብሔር ወልድ ማርያም አምሳል ኢየሩሳሌም መቤተ ቅድስት ድንግል ማርያም ሆይ የአማላጅነት ምስራች ለሚያፈልቀው ቃልሽ እና የመዓዛው ሽታ እጅግ ጣፋጭ ለሆነው ቅዱስ እስትንፋስሽ ሰላምታ ይገባል። እነሆ በአንቺ ልደት አጣን ወደ ንስሐ ገዳም ተመርተው ነጻ ወጥተዋል። እስረኞችም ከእስራቸው ተፈተዋል። ጉረኬ የርኅሩህ አምላካችን ኢየሱስ ክርስቶስ ማደሪያ የሆንሽ ርኅሩህ ልብ እመቤት፣ የቅድስት ድንግል ማርያም ወይ የምንጥፍ የብዙ አማላጅነት ምንጭ ለሆነ ጉሮሮሽ እና አንገትሽም ሰላምታ ይገባል። በፍጹም ልቦናው በልደትሽ የሚያምነውን ሁሉ ከአበው አዳምና ኖህ የበለጠ የህይወት ዘመኑን አብዥለት ለመታክፍትት የእግዚአብሔር መንፈስ ቅዱስ ማደሪያው መቤቴ ቅድስት ድንግል ማርያም ሆይ የአምስቱ ሕዋሳት አካል ማረፊያ ለሆነው ትክሻሽና መለኮታዊ ንጉሥ ቅዱስ ቅዱሳን አምላካችን ኢየሱስ ክርስቶስን ለተሸከሙ ቅዱስ ቅዱስ ጀርባሽም ሰላምታ ይገባል። መውለድሽ ከማሕፀን ቅድስት ሃና በተገለጠ ጊዜ የስጋና የነፍስ የመዳን ምክንያት ታወቀ። ለእን እንግዳ ከኖኅ ክብርሃን እመቤት የቅድስት ድንግል ማርያም ሆይ ናዝራዊው ህፃን ልጅሽ አምላካችን ኢየሱስ ክርስቶስ ለተደገፈው ቅዱስ ደረትሽና ከደጋጎቹ የነገስታት ይልቅ የርኅራሄ ጽናት ለተመላ ክብር ክናድሽ ሰላምታ ይገባል። አንቺ ከመውለድሽ አስቀድሞ ባለው ዘመን ብሉይ ሁሉ እጅግ ሰልጥኖ የነበረ ጠላታችን ዲያብሎስ በአንቺ መወለድ እነሆ ዛሬ አፍሯል። ለአዳዊ ልዑል እግዚአብሔር ከሌሎች ሴቶች ይልቅ በንጽህናና በቅድስና የመረጠሽ የመስፍነ ። ኦሪቱ ነቢይ ጌዲዮን ጽምር እመቤት የቅድስት ድንግል ማርያም ሆይ እኛን ለማማለድ ለተዘረጉ ቅዱሳት እጆችሽ እና የሰላም የቸርነት መገኛ ለሆኑ ክቡራት ክንዶችሽ ሰላምታ ይገባል። የጠላትን ክፋት ተመልክቶ ልጅሽ ወዳጅሽ ኢየሱስ ክርስቶስ በጽኑ ይሰውረው ለኮረና ቄ የዘኑትን የአዘኑትን የምታራዳጊ መቤቴ ቅድስት ድንግል ማርያም ሆይ ጨካኙን ጥላት ሰይጣንን ለሚያስወግድና መለኮታዊ ኃይል ተገልጾባቸው ከሴዳ ቢሎስን ራስ ቀጥቅጠው ላጠፉ ቅዱሳት ክንዶችሽ ሰላምታ ይገባል። የአዘኑትን ለሚያጽናና መልአክ ተስፋው አንቺ ነሽና እነሆ ድምፅ ደስ የሚያሰኝ ልደትሽን ቀንንድ ቀን መለከት ቀንና ቀን መለከት ጠዋትና ማታ የምስራች ድምፅን ያሰማል። ለራሄከም የቢላይ ስምዖን እመቤቴ ዳግማዊ አዳም ገነት ቅድስት ድንግል ማርያም ሆይ ፍጹም ሀብተ በረከትን ለሚያድል መዳፍሽና የብርሃናት መቅረዝ ኮነው በቅዱስ እጅሽ ላይ ለሚያበሩ ቅዱሳት ጣቶችሽ ሰላምታ ይገባል። በዕለተ በለተ ልደትሽ ቅዱሳን አባትሽ እናት ጥያቄም እና ሀና እንደ አንበሳ ዘለሉ። ዓለምም በልጅሽ ኢየሱስ ክርስቶስ ኃይል ከሞት እንደተነሳው እንደ አላአዘር ትንሣኤ ክብርን አገኘ ለአጽፍ ዝንጋዬ ህሌና የሌለብሽ ማስተዋልን የተመላሽ እመቤት የቅድስት ድንግል ማርያም ሆይ በአስሩ የእጆችሽ ጣቶች ላይ ለሰረጹ ቅዱሳት ጥፍሮችሽ እና ምሕረትን ለሚያፈልቁ ሁለት ቅዱሳት ጡቶችሽ ሰላምታ ይገባል። የልደትሽ እክል በረከት ሰውነታችንን እንደሆነልን ሁሉ በወዴኛው ። በወዳኛውም ዓለም ከሞት ነፍስ አድኖ ኃይለ ትንሣኤ ይሆነን። ለገቡ የእግዚአብሔር የርስቱ መለኪያ እስራኤላዊት ሰፈር ጥበብ እመቤት የቅድስት ድንግል ማርያም ሆይ በወርቅ ሐመልማል ለተሸለመ ቅዱስ ጎንሽና የአምላክ ማደሪያ ለሆነ ቅዱስ ማህፀነሽ ሰላምታ ይገባል። በዕለተ ልደትሽ ጻድቃን የዝማሬ መጽሐፍትን ዘርግተው ለአንቺ ሲዘምሩ ቅዱሳን መላእክትም የደስታ ዝናር ታጥቀው በፊትሽ አሸበሸቡ። ለልብቄ የሙሽራ ክርስቶስ አማናዊት ሚስጥር ወንጌልን ንጽሕት ሙሽራ ጸሎትን የምታሳርጊ እመቤቴ ቅድስት ድንግል ማርያም ሆይ ከቅዱስ ልቦናሽ እና ከክብሩ ይልቅ እጅግ ለከበሩና ለተወደዱ ሁለት ቅዱሳት ሁላሊቶችሽ ሰላምታ ይገባል። በአንቺ የሚታመኑ ምእመናንና ፍጹም ኃይል ባለው አማላጅነት ይመካሉ። ለህሌናኬ ሚስጥርን የተመላሽ መጽሐፍ ኪዳን መቤት ቅዱስ ድንግል ማርያም እጽብ ድንቅ ለሆነ ቅዱስ ህሌናሽና ከጠቢባን የሚበልጥ ጠቢብ እግዚአብሔር መንፈስ ቅዱስ አለ አዘጋጀው ቅዱስ አማቱ አማኡቴሽም ሰላምታ ይገባል ፀረተ መንበር ሳታዊያን ኪሩቤል ይጋርዱሻል። የልደትሽ ጸዳል ከክብሩህ ከኮከብ ጸዳል ይልቅ ፈጽሞ ያበራል እና ምዕመናንም ሁሉ በልደትሽ ይደሰታሉ። ለንዋዬ ውስጥ አስርቱ ቃላት የተጻፉብሽ አማናዊ ተሰላፊ የነቢዩ ቅዱስ ዳዊትም መሴንን ጎመቤት ቅድስት ድንግል ማርያም ሆይ ነውር ነቀፋ ለሌለበትና የሰማይና የምድር ጌታ እግዚአብሔር የእጁ ስራም ለሆነ ቅዱስ ውስጣዊ ሰውነትሽ ሰላምታ ይገባል። የምስርና የሚዶን ነገስታት ምክንያት ድህን በሆነው እለት ልደትሽ ደስ የሚያሰኝ እየዘመሩ እጅግ ይደሰታሉ። ለህንብርትቼ ከነቢዩ ንጉስ ዳዊት ዘርአ የተገኘሽ ቅዱሳን እያቄም ውሃና ልጅም መቤቴ ቅድስት ድንግል ማርያም ሆይ ጻዕዳ ሰሌዳን ለሚመስል ቅዱስን ብርትሽ እና የእንግዳ ክርስቶስ ማደሪያ ለሆነ ቅዱስ ማህፀኒ ሰላምታ ይገባል። በምድር ይሁዳ የሚኖሩ የይሁዳ ንግስት ሰራዊት እያቄም ወለዳ ዳዊት ዘመዳ እያሉ ስለ አንቺ ክብር ይገኛሉ። ለድንግልናኬ፣ እግዚአብሔር የመረጠሽ የጽዮን መቤቴ ቅድስት ድንግል ማርያም ሆይ መንፈሳውያን አከናፍር ተብለው ለተሰየሙ አከናፋ ተብለው ለተሰየሙ ድንጋሌ ስጋ ድንጋሌ ነፍስና የሃይማኖት ልብስ ተክህኖ ለታጠቀ ቅዱስ ወገብሽ ሰላምታ ይገባል። በዕለተ ልደትሽ ፍቅርሽን የተመሉ ካህናት በብዙ ህብረ መልክ ተሰባስበው ቅድመ አለም የነበረ የዓለምንም አለምንም አሳልፎ የሚኖር የህያው አምላክ ኢየሱስ ክርስቶስ እናት እያሉ ይዘምሩልሻል። ለአቅ የአጽ ከገሌላ አውራጃ እየተገኘሽ የናዝሬቷ አማናዊ ወላዲተ አምላክ ድንግል ማርያም ሆይ የወርቅ አምድ ለሚመስሉት ጭኖችሽ እና ለከበሩ ቅዱሳት ጉልበቶች ሰላምታ ይገባል። ልጅሽ ኢየሱስ ክርስቶስ ከአዘጋጀው የሰርግ በዓል ከተጠሩት ተለይቼ ወደ ኋላ እንዳልቀሩ መድኃኒት በሆነኝ ቅዱስ ዕለት ልደትሽ ዘወትር ማጽንሻለሁ ለስ ኮናኬ የመላእክት እህት፣ የጻድቃን መቤት የቅድስት ድንግል ማርያም ሆይ ክብርን ላጌጠ ንዑድ ክብር ተረከዝሽ እና በስደት ወራት በግብፅ ጎዳና መረገጫዎችሽ ሰላምታ ይገባል። ቸሩ ልጅሽ መዳን ያለም ኢየሱስ ክርስቶስ በሰጠሽ የቃል ኪዳንሽ ኃይል ከአንቺ የሚሰወር የለምና በውስጥሽም በውጭም የሚደርስብሽ ሐዘኔን ሁሉ አስወግደሽ ኃጢአቴንም ይቅር ብለሽ ለጽድቅ ታበቂኝ ዘንድ በእለተ ልደትሽ ማጸን አለው። ለአቢ ተእመብዙሀን እመቤት፣ የቅድስት ድንግል ማርያም ሆይ ከእግር ጣቶች ጋር በአንድነት እንደ ዕንቁ ለሚያበሩ ቅዱሳት ጥፍሮችሽ ሰላምታ ይገባል። የሚያመሰግኑ ሊቃውንት በማህሌታቸው የሚያቀርቡትን መንፈሳዊ ምስጋና በሚባርክ የባህሪ አባቱ እግዚአብሔር አብ ቀኝ የሚቀመጥ የባህሪ ልጁ ወልድን ንጽህና ቅድስና የተመላ ዕለት ልደትሽ ወደ ምድር አመጣው ለቆሚከ የንጉሥ ዳዊት ልጅ ንግሥት ንግሥታት እመቤት የቅድስተ ድንግል ማርያም ወይ ሰብአዊ መጠነ ቆምን ለያዘ ቅዱስ አካለ ቆምሽና ለማይዳሰሰው ብርሃናዊ ክበብ መልክሽ ሰላምታ ይገባል። ከክብር ልደትሽ የተነሳ ሕዝብ ሁሉ የቅዱስ ራጉኤልን በዓል ያከብራሉ። ቅዱስ ዮሐንስም በልደትሽ ሲከበር ነቢይ ዳንኤል በእለተም ልደትሽ ፈጣሪውን ያመሰግናል። ለጸአተ ነፍስ ከሐሲቦናዊ ንጉሥ ነቢይ ዳዊት ዘርአ የተገኘሽ እመቤት የቅድስተ ድንግል ማርያም ሆይ የጨረቃን የመጀመሪያ ብርሃነ ስርቀት ለሚመስል ክቡር ጸአተ ነፍስሽና እንደ ናርዶስ ሽቶ ደስ ለሚያሰኝ ንዑድ ክቡር በደህነ ሥጋሽ ሰላምታ ይገባል። የአንቺ መወለድ ለፈጡራን ሁሉ ዘላለማዊ በረከት አስገኝቷልና ይሁዳ የሌዊ በገ በግስታት ንግስታት ለቅዱስ ልደትሽ ይዘምራሉ። ለግንንዝ ተስጋኬ ወላዲተ አምላክ መቤቴ ቅድስት ሆይ በልዩ ሽቶ መዓዛ በፍታ ለተገነዘ የከበረ ስጋሽና እና ሰፈራው እጅግ ለሚያስደንቅ ክቡር መቃብር ሰላምታ ይገባል። ቅዱሳን ከድካማቸው የሚያረፉባት አጽቆቿ የበዙ ቅጠሎቿ የለመለሙ መልካም ዛፍ ነሽ እና ፍጡራን ሁሉ የማህፀንሽ ፍሬ የሆነ የልጅሽ ኢየሱስ ክርስቶስ ቅዱስ ስጋውን እና ክቡር ደሙን ያገኙ ዘንድ በአንቺ ስር ይምላሉ። እንደ አጥቢያ ኮከብ የሚያንጸባርቅ ልደትሽን የሚነቅ ሰው ቢኖር ቢኖር አጽመ ህሌናው በሐዘንና ተቀጥፎ በትካሜም ረግፎ ቅድስናሽን የአማላጅነትሽን ክብር ወደሚቀበልበት ማስተዋል መልሽው። ስብሃት ለት የቅድስት ድንግል ማርያም ሆይ በራስ ጸጉር ልክና በአጥንቶች የቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር ልክ አመሰግንሻለሁ። ንግስት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ልክ ሰላም እላለሁ። የድናግል የድንግልናሽን ምስጋና አንደበት ይናገራል እስከ ዘላለም ድረስ አሜን። እመቤቴ ማርያም ሆይ እኔን አጧ አገልጋዮሽን ወለተ ሚካኤልን ልጅሽን ለመንግስተ ሰማያት እንድታበቂኝ በዚህ ዓለምም ከክፉ ነገር ሁሉ እንድትሰውርኝ እለት ልደትሽ ተስፋና አለኝታ አድርጌ እማፀንሻ አለሁን ላይ ከእኔ ሳትለይ ጠብቅኝ። ዛሬም ነገም ዘወትርም ለዘላለሙ